ሄዱ ከዚህ እስኪ ሄዱ ሂዱ እናንተ። እስኪ ልረትበት እኔ ማገደውን የመጣው ውሾቹ ይውጥርብኛል። እናቴ ምን ይሻለኛል? እኔ ከነዚህ ውሾችንዳት ዳዊት ነው ውሾችን እየለቀምብኝ የሚያመጣብኝ እኔ እንደው ምን ይሻለኛል? የሱ ልጅ ጉድ ተወርቶ ማያልቅም። እናቴ ው የልጄ ሚስት ጣምቃለች። መጀመሪያ ጊዜ ጠላ ሲጠብቅ ከመጣች ጊዜ ጀምሮ ማለት ነው። እሷ ባትኖር እኔ ወጥቼ አልገባም። እውነቴን ነው የምልሽ፣ ወጥቼ አልገባም። ስተንፋሴ ወደ ቤት ስመለት ቆርፈጥ ነው የምለው በእውነት። እሷ ግን እንኳም ይሁን አጃም ይሁን በሶም ይሁን የማታደርግልኝ ነገር የለም። እንደው መድኃኒዓለም እንደዚች እንደዚህቹ ሳያስቀይርብኝ ያቆያት። አሁን ማገዶ ለቃቅሜ ወጥቼ እማዬ ደክመሽ መተሻለ ብላችን ጠላ ይዛልኝ መታ ጠረጴዛ ስራ አድርጋልኝ። ያለች ገባሽ? ከዛን ሳየ ስትነግረኝ እስኪ ግቡእናየ ስጥር ሲገባ እናቴ ጠላ መሰለሽ እንደ መድኃኒት በይው። መድኃኒት መድኃኒት እኔ ግን የሚገርመኝ ነገር ይሄ እንደዚችኛው የደረጀ ሚስት የደረጀ ሚስት ማን ካገባች ቀን ጀምሮ አሉ ቤቷ መጥረጋ አለ አላየም አሉ አልነካችም አሉ መጥረጊያም አልነካችም አሉ። አንቺ ተይናት። እንዴት ሰው እንዲህ ውጪ አእምሮ እንዴት ውስጡ እንደዚህ ቆሻሻ ይሆናል ወይ? ግን መዳና ለማባት እኔም ሴት ልጅ አለኝ። እንደው አንተ ይቅር በለኝ፣ ይቅር በለኝ። በእውነት እኔ መጀመሪያ ቀንሳኔ ያያት እንደ ውበቷ እንደ መልኳማ ሺታ ሰልፈለ እንዴ! በስመ አብ አንቺ ወይ ውበት ወይ መልክ በሷ ላይ ነው ይቀራ። እኔ መጀመሪያ ቀን ያየሁት አልኩት። በቃ እንዴት እንደው ኬታ አግኝቶ ነው ኬታ አምጥቷት ነው እቺን የመሰለች መለሎ ልጅ መዘዘር ነው ያመጣ ያልኩኝ ነበረ። ላካስ እናቴ አሁን ባለፈው የደረጀ እናት ትነግረኛለች፣ አንቺስ ታድለሻል እንደዚህ አንቺ የልጅሽ ሚስት እንደዚህ ትንከባከብሻለች፣ ምናምን አለችኝ። ከዛ አሁኛ ችግር የለብንም እስከ ዛሬ ድረስ እንደ እናትና ልጅ ሆነን ነው ያለ ነው አልኳት። ከዛ እሷ ምን ትለኛለች? እናቴ ምግብ የሚዘጋጀው እሷ ቤት፣ የሚበላ የሚጠጣ እሷ ቤት እሷ ይሁልሽ። ቤቱንም ጎጆውንም ከወጣችበት ቀን ጀምሮ ቤት ውስጥ መጥረጋ የሚባል የለም። መጥረግ ማለት መጥረግ እንደዚህ አዋራውን ለመጥረግ ቤቷ አልገባም አለ መጥረጋ። አንቺ በስመ አብ በስመ አብ፣ እንደው ኬት ነው ያመጣት በምን ቀን ነው ያመጣት ነው አለችው። እሷማ መጀመሪያ ራሱ የጥሎሽ ራሱ የሱ የሷን ቤተሰቦች በጣም ብዙ ነው ጠየቋት። በጣም ነው ብዙ የከፈለችው፣ ወደ ደረጃናት። በእውነት በጣም ታሳዝናለች። ግን እሷን መጣማ አላረፈችም። ምንም አላረገችላትም። ወይ ቤት ውስጥ አታግዛትም፣ ወይ ውጭ አታግዛት፣ ወይ ማገዶ አታመጣላት፣ ወይ ገበያ አትሄድላትም። አንቺ ኧረ፣ በስመ አብ እንደው አንዳንዴ እኔ ግርም ምለኝ ነገር ሰው እንደዚህ መልክ ኑሮት እንዴት ቤቱን ውበቱን እንደዚህ ረ የእሱ አስታውት እኔ እንደውም፣ አለች እሷ፣ እንደው ለሰው እንዳትናገር እንጂ በእውነት ይሄ ግፍ ነው። ለሰው አይነገርም እንጂ ይሄ መጀመሪያ ጊዜ አሸናፊ ያገባ ቀን ማለት ነው። በእውነት እሷ ልጅ እንደው እኔ ከሰማይ ነው የተላክችልኝ እንጂ እሱ አይቷት ወዷት ነው አይደለም እንደ ልቤ ነው አለችልኝ እና ወደ ነገሬ ሲመለስ፣ መጀመሪያ ቀን እሱ ያገባ ቀን ምን አለችኝ መሰለሽ አንቺ ችልጅ ግን ጥሩ ናት። እግዚአብሔር ካረገልሽ ትረዳሻለች። ግን እንደዚህ ስትታይ ኮስታራ ትመስላለች። ግን ቶሎ ትባባላችሁ አለች። ወይ ምን ችግር አለ? አንድ ልጅ ካመጣ በቃ ልጄ ማለት ናት። እሷም እኔም እንደ ልጄ አታለው፣ እሷም እንደ እናቷ ታያኛለች። ደግሞ ፈጣሪ ያውቃል። ሰው እኮ መልክ ከላይ ታይቶ አይደለም የሚገመተው የሚመዘነው። እና እግዚአብሔር ካረገልኝ እንደ እንደ ልጄ ትሆንልኝ። እኔ እንደው መዳን አለ ምን እንደው እኔ ምን ምን አቅም አለኝ እና አሁን እሷ ከመጣች ቃም በኋላ ነው እኔ እንደዚህ ትንሽ ርፍ ብዬ ሰውነቴ ምን እንደምልስ ሰለ እንጂ መጀመሪያ ማበ እውነት ቢወጣም ቢገባም እናቴ ከወጣው የቤት ውስጡ ይቀራል። ስ ቤት ውስጥ ስቀር የውጪው እንዲሁ ውስጥ ሲሰቃይ ነበር። እንዲሁ እሷ ከመጣች ጋር ጀምረው ተመስገን ነው። አይ ተመስገን ነው የምለው። በእውነት እንደው እግዚአብሔር ብሎ ፍሬ ስጣቸውና እንደው እሷ አንድ ልጅ እንደው አይኔም ባይኔ ታሳየኝ እንጂ ወይ አረ እንደው እች ልጅማ እኔ ማርያም ናት ድንግል ማርያም ናት ወላዲቷ ናት የላከችልኝ በእውነት። እና እናቴ ወደ ነገር ሲመለስልሽ፣ አተ ደረጃ ይሄ ደረጀ ማለት እንግዲህ አገባ አይደል። አተ ደረጃ ነው የሚባለው። እና እሱ መጀመር አሉ ሌላ ሰው ነበረ እሷን የሚወዳት አሉ። አንቺ እስኪ ቅመሽ ይሄንንም፣ ወይ ጠጪ ባክሽ፣ አንድ ይበቃናል። ገብቻ አመጣለሁ ሌላ። ከዛ ሌላ ሰው ነበር አሉ እሷን ያፈቀራት እሷ ያላት ሌላ ጓደኛ አላት በፊት ማለት ነው። ከዛ እሷ ሌላ ጓደኛ እንዳላት ለቤተሰብ አልተናገረችም አሉ። ለቤተሰብ ሳትናገር ቁጭ ስትል ያቶ ደረጀ ልጅ የደረጀ አባት የደረጀ አባት ማለት ነው እሱ ሽማግሌ ላክ። ልጁ ሲያየው ወደዳት። ከዛ ሽማግሌ ተላክ። ሽማግሌ ስላክ። ታቅ ያለሽ እንግዲህ አቶ በለጠ ካፍታላችሁ አይደለ እንዴ? እንዳረጋሹን አይደለም ስስት አይደላቸው ምሳቸው ሴትና ባልና ምንድ ነው፣ ባልና ሚስት ከአንድ ወንዝ ነው የሚቀዳ የሚባለው ነገር እነሱ ቤት አልሰራ የለም እነሱ ቤት አልሰራም። ምንሻለ ውድ ወረቀት ስላክ ሀብታቸውን አይቶ እሷ የምትወደውን ልጅ ትታ ደረጀ ተልኳል ስባል እሱን ትቀበላለች። እሷ ከዛንልሽ እናቴ እንደዚህ ምጥጥ አድርጎ ጥሎሻቸውን ከወሰዱ በኋላ ልጅቱ ስትመጣ ምንም ወይ የሚባል ነገር የላትም። ውሃ ብትደፋ እንኳን አታነሳም አሉ አለች። እኔ እኮ ድርጅናት ውሃ ብትደፋ እንኳን እሷ ከመሬት ቀን አታደርግም አለች። በቃ እራትም ምሳም እንዳልኩሽ እነሱ ቤት ነው ምሰራ የድርጅትና ስራት ምሳሌ እሷ ናት። ግን እንደዚህ እንደዚህ ከሆነማ ለምንድን ለምንድነው አረ ወንዶች ወር እንደው እሱ ወደፊት እንዴት ነው ከሷ ጋር የምኖረው ቤቷን አጠርክ ራሷ ብቻ የምትንከባከብ ራሷ ከእግሯ ተነስታ እስከ ራስ ራስ ፀጉሯ እስከዛን ድረስ ትጠብቃለች አሉ ንጽህና ስትታይ እኮ እናቴ የጠዋት ፀሐይ እኮ ነው የምትመስለው በእውነት። ፍክት ብላ ነው የምትወጣ። ስትወጣ ደግሞ ቤቱ ግን ሽታዋ አስገባ ማለት ነው። መጥረጊያ ራሱ ቤቷ አልገባ ማለች። በቃ በጣም ነው የምትናደደው። አንዳንዴ እሷ ሄዳ ነው የምትጠርገው። ሄዳ ትጠርጋለች፣ ሷም ቤታ ጸዳለች። ይሄ እንደዚህ አድርግ፣ እንደዚህ አድርግ ትላታለች። ከዛ ደግሞ እቺ የሺ ደግሞ የደረጀ ሚስት ማለት ነው። እሷ ደግሞ የሱ እናት አይወዱኝም፣ ያዙኛል፣ እንደዚህ አድርግ እንደዚህ አድርግ ይሉኛል፣ እኔ የምላ አድርጎ እያለች ለጓደኛዋ ታወራለች አሉ። ከዛን ልጅ ምንም ነገር እረፍት የሚባል ነገር የላትም። የደረጀነት በእውነት በጣም ነው የምታሳዝነው። እኔ ከዛን ቀን ጀምሮ እኔ እንደዚህ አድርግ ያልኳት እሷም ወደ ቤቷ ትወጣ፣ እቃ የምትፈልገውን ነገር ቤቷ ውስጥ አስገቢላት፣ እሷ ታዘጋጅ ያልኳት ታብስለው እ? ታበጥረው ወፍጮ ቤትም ትሄደው፣ ገበያም ትሄደው፣ ውሃም ትሄደው፣ ትልመድ። አሁን ከወለደች ስትወልድ እንዴት ልትሆን ነው? ታዲያ ዛሬ ገና ከመጣች እንግዲህ አስቢ፣ የጾም መያዣ ላይ ነው እሱ ያገባት። ስንት ወር? አራት ወር ነው፣ ሶስት ወር ሊሆን ነው። ሶስት ወር ማለፈው እንጂ እናቴ፣ ከዛ እስከ ዛሬ ድረስ እሷ ቤት እንደተቀመጠች ወይ ደግሞ እንደኔ እንዳሸናፊ ሚስት በእውነት የእኔ ልጅ ልእልት ናት እኮ የእኔ ልጅ እንደሷ የምታግዛት ቢሆን የምትሰራላት ቢሆን ቤት ውስጥ የምትረዳት ቢሆን፣ እሺ ትስራ። ችግር የለም፣ ችግር የለም፣ ትቀመጥ ከእሷ ጋር ራሱ እነሱ ቤት ራሱ ቢያድሩ ምን ችግር አለ? ባረቲ እናቴ ቴ የሰው ማውራት እኔ ስለ ሰው ለማውራት እኔ ልብሴን አጥቤ ገባ የሚሄድበት ጊዜ የለኝም እናቴ። የራሴን ስራ እራሷን አልጨርስም። እኔ እንደው አሁን ደክሞኝ እዚ እርፍ ስላልኩኝ አንቺ ስለመጣሽ ነው እንጂ ያነሳሁት ስለ ሰው ማንሳት ነውል ነው። በእውነት እኔ እንደው እንደው በእውነት እንደው በእግዚአብሔር እሽሻለሁ። እሷ እንደዚህ ብላኛለች እንዲ ብላኛለች ብለሹ እንዳታዋራት። እኔና ደረጀናት የጥንት የጥንት ጓደኞች ነን። በእውነት ከልጅነታችን ጀምረን እንደውን ስቀርተን ማገዶ አብረን ለቅመን የከንፈሩ ወዳጅ አብረን እዝን ያሳለፍነ ልጆች። ስለዛ አንድ ነገር እንዳትና አደራሽን። እንደዚህ ቢላኛለች እንዳት። ጠላውን ጠጪ እየቀራውን ደግሞ ሌላ ቀን እናወራለን። እኔ ራሱ የእናንተና ማነችቺ ከዚህ ትምህርት ቤት ያለችው ልጅ ሰማቺ? ብርቱካን የምትባለው ዳዊት አለ እንደ ያለች ትመጣ ያለ እንደ እኔማ አንድ ቀን እንደው የትምህርት ቤት የደንብ ልብሷን እንኳን የምትቀይር መሰለችሽ? እንዲህ ደብተር ሽጉጥ ታረግና ትመጣ። የዳውት እናት ዳውት አለ ወይ ትለኛለች። ስትፈልግ ደግሞ ማዘር ዳውት የለም ትላለች። አረ፣ እንደው የዛሬ ዘንድሮ ልጆች እንደው ምን ይሻላቸዋል? ምንድነው? ምን የምሻላቸው? እኔ የምሻላቸው እኮ ግራ ገባኝ። የማረገው ነገር አጣው። እኔ አሁን እንደው እግዚአብሔር እንደው አይበልኝ እንጂ እኔ ሁለት ሴቶች አሉኝ። በብዛት ግን ወንዶች ናቸው ግን እኔ ለእነሱ ብዬ ጠዋት እና ማታ ነው ቤተ ክርስቲያን እየቆምኩ የምጸልየው። እንደው መድኃኒዓለም ለከ ክፉ ሲያወርልንና ክብር የሚሰጠን ክብር ያለውን ሰው ወደ ቤታችን እንዲያመጣልን ማለት ነው። አረ ተይ የእሷን ነገር አረቺ። ብርቱካን ነገ እነግርሻለሁ ምን እንደምትተርሽ ነገ ጠቅ ጠቅ አድርጌ ነው የምነግርሽ።